የፎዚ ቤተሰብ ወይ ሰላም ጤና ይስጥልኝ። ውድ አገሬ ልጆች በእያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ። አባቢ ቪዲዮውን በላይክ ከቻላችሁ በሸር ያው፣ ቪዲዮውን ደግሞ እስከ መጨረሻ ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ያው ትናንት ካቆንኩበት ክፍል አምስት ስለ ረሱል ምን ያህል እናውቃለን የሚለውን ታሪክ ይዤ መጥቻለሁ። ባሪያ በመሆናቸው ምክንያት ባለቆቻቸው የከፋ ቅጣት ሲፈጸባቸው የነበሩትን ሰባት ሰሃቦች አቡበክር ረዲየላሁ አንሁ ከግሉ ብር በመክፈል ከባርነት ነፃ ወጣቸውና ከቅጣት ታደጋቸው። ከእነርሱም ውስጥ ቢላል እና አሚር ቢን ፈሀያር ረዲየላሁ አንሁማ ይገኙበታል። ነቢዩም ሰለላሁ አለይሂ ወሰለም በባልደረቦቻቸው ላይ የሚደርሰውን ግፍ ከእለት እለት እየተባባሰ መሄዱን ሲገነዘቡ ጥሩና ፍትሃዊ መሪ ወዳለበት ወደ ሀበሻ እንዲሰደዱ ነገሯቸው። ሱሃቦቹም ረዲላሁ አንሁም ወደ አሁኑ አክሱም አቀኑ። በመጀመሪያ ዙር ስደት አስራ አንድ ወንዶች እና አምስት ሴቶች ሲሳተፉ ከእነዚህም ውስጥ የነቢዩ ሰለላሁ አለይሂ ወሰለም ልጅ ሩቅያ፣ አማቻቸው ኡስማን ቢን አፋን፣ የአጎታቸው ልጅ ጃዕፈር የኋላ ሚስቶቻቸው እሙ ሰላማህ እና እሙ ሀቢባ ይገኙበታል። ስደተኞቹ በኡስማን ቢን አፋን ረዲየላሁ አንሁ ነበር የሚመሩት። በሙሽሪኮች የተደረገው ስደተኞችን የመመለስ ሙከራ ቀይ ባህር ሲደርሱ ከንቱ ሆኖባቸዋል። ስደተኞቹ ሀበሻ ውስጥ የተወሰነ ጊዜን እንዲያሳለፉ ቁረሾች እስልምና ተቀብለዋል የሚል የተሳሳተ መረጃ ደረሳቸውና ወደ መካ ተመለሱ። ተጨባጭ ግን ጭቆናው ምንም የቀነሰው ነገር አልነበረም። በጃፈር ረዲላዋነህ የሚመራ 83 ወንዶችና 18 ሴቶችን ያካተተ ሁለተኛ የስደተኞች ጉዞ ተጀመረ። ሙሽሪኮቹም ስደተኞቹን ወደ መካ ለማስመለስ አብደላህ ቢን ረቢያ ረቢዓና አምር ቢን አስ የተባሉትና ታዋቂ ፖለቲከኞች ወደ ሀበሻ ላኩ። አላማቸውን ለማሳካት የጠቅማቸው ዘንድ ለነጃሽ ለአማካሪዎቹና ለጦር መኮነኖች ስጦታ ቀረበ። ስደተኞቹ ከመካውያን እምነት እንዳፈነገጡ ሁሉ ክርስቲያናንም እንደማይቀበሉ እንዲሁም እንደውም ኢሳን ሰው እያሉ እንደሚያስነሱ በመናገር ነጃሽ ከስደተኞቹ ጋር ምንም አይነት ውይይት ሳያደርግ ወደ መጡበት እንዲመልሳቸው ለማሳደድ ሞከሩ። ነጃሽም ከዓለም ሁሉ እኔን መርጠውና አምነው የመጡን እንግዶች በቀላሉ አልመልሳቸውም በማለት ከተወካያቸው ከጃፈር ጋር ተወያየ። ጃፈርም ስለ መካ ሙሽሪኮች እምነትና ግፍ እንዲሁም ስለ እስልምና ትክክለኛ ገጽታ በደንብ አብራራ። ከሱረቱል መሬም የተወሰኑ አንቀሶችን አነበብለት። ነጃሽና በቦታው የነበሩ ቀሳውስት በቁርአኑ ተጽዕኖ አለቀሱ፣ እስልምናንም ተቀበለ። ስደተኞቹ በነጻነት መኖር እንደሚችሉ እና እነሱን አሳልፎ በመስጠት ዙሪያ ከማንም ጋር ምንም አይነት ድርድር እንደማይካሄድም ጭምር አስረግጦ ለቁረይሽ ልዕካኖች ነገራቸው። ነጃሽ ረዲላሁ አን ትክክለኛ ስሙ አስሃማ ነው። ከነቢዩ ጋር ስላልተገናኘ ከሶሃቦች ሳይሆን ከታቢዕዮች ነው የሚመደበው። አብደላህ ቢን ጃሽ በሀበሻ እያለ መሞቱን ተከትሎ እሙ ሀቢባን ለነብዩ የዳራቸውም ነጃሽ ነበር። የነጃሽ ሞት በጅብሪል አማካይነት ስለነገራቸው ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር በመሆን በሞቱ ዕለት የሩቅ የጅናዛ ሶላት ሰግደውለታል። በሁለተኛው የሐበሻው የስደት ጉዞ ላይ ኻሊድ ቢን ኢዛም ረዲላሁ ዐነህ በእባብ ተነድፎ መንገድ ላይ ሞተ። በሁለቱ ሂጅራዎች መካከል ባለው ጊዜ ሀምዛ ረዲየላሁ አንህ ሰለመ። ከዕለታት አንድ ቀን አቡ ጀህል ነቢዩን ሰለላሁ ዓለይህ ወሰለም ሶፋ ተራራ ላይ ያገኛቸውና ሰደባቸው። እርሳቸውም ዝም ሲሉት ደግሞ ይባስ ብሎ በድንጋይ መታቸው። ይህንን ክስተት የተመለከታቸው የአብዶላህ ቢን ጁዴአን አገልጋይ ሀምዛን ስታገኘው አቡ ጀህል በወንድምህ ላይ በወንድምህ ልጅ ላይ የፈጸመውን ግፍ ሰምተሃል? አለችና በዝርዝር ነገረችው። ሐምዛ ቀጥታ ቀስቱን እንዳነገበ ወደ አቡ ጀህለ ቀና። እኮ ወንድም የወንድም ልጅ ነው የሰደብከውና የደበደብከው፣ ይኸው እኔ ሰልም ያለሁ ምን ታመጣለህ? አለና ሰዳድቦ በቀስቱ ለበቀው። ሐምዛ በእልህ የተናገረውን እስልምና ነብዩ ዘንድ ሄዶ አጸናውና የአላህ አንበሳ ለመሆን በቃ። በዚህ ዓመት ዑመርን ረዲያላሁ አንህ ሰለመ። ቀድመው የሰለሙት እህቱ ፋጡማ እና ባሏ ረዲያላሁ አንሁማ በዑመር ይሰቃይ ይሰቃዩ ነበር። አማቹን ሰዒድ ቢን ዘይድን አስሮ ነበር የሚቀጣው። ዑመር የሰለመበት ምክንያት በውል ባይታወቅም እንደሰለመ

አዎ እስልምናን ተቀብያለው አላቸው። ከጧት እስከ እኩለ ቀን ድረስ ተዋጋቸውና ደከመ። ከአንድ አንበሳ ሁለት ኮሳሳ ነውና፣ ለጊዜው ተባረው ደበደቡት፣ ተባብረው ደበደቡት። አስቢን ዋኢል ነበር ዋስትና በመስጠት የገላገለው። የኡመር ረዲየላሁ ዐንሁ እስልምናን መቀበል የነቢዩ ሰለላሁ ዐለይሂ ወሰለም የዱዓ ውጤት ነበር አላሁ አይ ከአምር ቢን ሂሽም ወይም ደሞ አቡ ጀህል እና ከኡመር ቢን ሀጣብ በምትወደው እስልምናን አጠንክር ብለው ለምነውት ነበር። አላህም ኡመርን ለእስልምና መረጠው። የዑመር እና የሀምዛ ረዲያሏሁ አንሁማ መስለም በእስልምና ታሪክ ውስጥ አንዱ ቁልፍ መዘወር ተደርጎ ይወሰዳል። ዑመር ከሰለመ በኋላ የበላይነት አጥንተን አናውቅም ብሏል እብኑ መስዑድ ሶሃቦች ለመጀመሪያ ጊዜ በግልጽ በካዕባ መስገድ የቻሉት እሱ ታግሎና አታግሎ በአስመዘገበው ድል ነው። የአማኞች መበርከት ሰላም የነሳቸው ቁረሻሙኖች ሙሐመድን እንዲንገድለው አሳልፋችሁ ለመስጠት ፍቃደኛ ስላልሆናችሁ በማለት በበኑ ሀሽሞች ላይ ማዕቀብ ጣሉባቸው። የማዕቀቡንም ጽሁፍ ከከአባ ላይ አንጠለጠሉት። ማዕቀቡ ከበኑ ሀሽም ጋር ምንም አይነት ማህበራዊም ይሁን ኢኮኖሚያዊ ግንኙነት መፈጸምን የሚከለክል ነበር። በኑ ኪናናዎች ከቁረሾች ጎን ሲሰለፉ፣ በኑ ሙጥሊቦች ደግሞ ነብዩን ላለማስገደል ከበኑ ሀሽም ጎን ቆሙ። የተገለሉት ሁለት ጎሳዎች በአቡ ጣሊብ ጎራ ላይ ሲከርሙ በረሃብና ጥም ምክንያት የወደቀ ቆዳ ሳይቀር እስከ ማላመጥ ደርሰው ነበር። ለሶስት ዓመት ያህል የቆየው ማዕቀብ በአምስት የሙሽሪክ አለቃዎች ጥረት እንዲነሳ ተደረገ። በእርግጥ ቢስሚከ አላሁመ ከሚል ቃል ውጭ ያለውን የማዕቀብ ጽሁፍ ውስጥ በልቶት ነበር። ለሶስት ዓመት ያክል የቆየው ማዕቀብ የአምስት ሙሽሪኮች አለቃዊ እጥረት እንዲነሳ ተደረገ። በእርግጥ ቢስሚከ አላሁመ ከሚል ቃል ውጭ ያለው የማዕቀብ ጽሁፍ ምስጥ በልቶት ነበር የተገኘው። የዚህ ጁማ ምሁርና የቁርአን ተርጓሚ በመባል የሚታወቀው አብደል ቢን አባስ ረዲላሁ አንህ የተወለደው በዚሁ በማዕቀቡ ወቅት ነበር። ማዕቀቡ ከተነሳ የተወሰነ ጊዜ በኋላ የነቢዩ ሰለላሁ ዓለይሂ ወሰለም አጎትና ተንከባካቢ የነበረው አቡ ጧሊብ ሞተ። ረሱላችን ሰለ ላ ለ ወሰለም አቡ ጣሊብ እስከሚሞት ድረስ ቁረይሾችኔን በእጅጉ ይፈሩ ነበር ብለዋል። አጎታቸው እስልምናን እንዲቀበል ያደረጉት ጥረት ፍሬያማ አልነበረም። እስካል ተስተካከሉ ድረስ ማርታን ጠይቅ ልሀለሁ ቢሉም ለሙሽሪኮች ማህራታ መጠየቅ እንደማይፈቀድላቸው ሲነግራቸው ከድርጊቱ ተቆጠቡ። አቡ ጣሊብ ከ ሞተ ከሞተ ከጥቂት ወራቶች በኋላ ውዷ ባለቤታቸው ከኸዲጃም ረዲየላሁ አንሃ ሞተችባቸው። ኸዲጃ በሀጁር መቃብር ተቀበረች። ሶላተል ጀናዛ ስላልተደነገገ አልሰገዱላትም። አመቱ ሁለቱን ወዳጆቻቸውን የችግር ጊዜ አጋዦቻቸውን ያጡበት አመት ስለሆነ ነቢዩ ሰለላሁ ዐለይሂ ወሰለም በከባዱ አዝነው ነበር። ነገር ግን አመል ሁዝን ወይም ደግሞ የሀዙን አመት ማለታቸውን የሚጠቁም ትክክለኛ መረጃ የለም። ነቢዩ ሰለላሁ ዓለይሂ ወሰለም ከአይሻ ረዲላሁ አንሃ ጋር የትዳር ውል ፈጸሙ። አይሻ በሰዓቱ የስድስት አመት ልጃገረድ ነበረች። ከከዲጃ ረዲላሁ አንሃ ቀጥሎ ኒካህ የተደረገላት የመጀመሪያዋ የነቢዩ ሚስት ነች። ነገር ግን በአንድ ላይ መኖር አልጀመሩም። ሰውዳ ቢንት ዘማ ረዲላሁ አንሀ ከሀይዲጃ በኋላ ከነቢዩ ጋር ትዳር መስርቶ አብሮ በመኖር የመጀመሪያዋ ሚስት ስትሆን ሌላ ሴት ሳልደረብባት ሳይደረብባት ለሶስት አመታት ያህል ቆይታለች። ሰውዳ የነቢዩ ሰለላሁ ዓለይሂ ወሰለም ተዛዝ በማክበር ተወዳዳሪ የሌላት ባለቤታቸው ነች። አቡበከር ረዲየላሁ ዐንሁ የሚደርስበት በደል እየከፋ ስለመጣ ነቢዩን ነቢዩ ሰለላሁ ዓለይሂ ወሰለም በማስፈቀድ ወደ ሀበሻ ስደት ጉዞ ጀመረ። ቢርክ አልጊማድ ከተባለው ቦታ ሲደርስ ኢብኑ ዱጉንና የተባለ የቃራ ቀበሌ መሪ ያገኘው፣ ለአቡበክር ዋስትና በመስጠት ወደ መካ ተመልሶ ጌታውን እንዳ መልክ አደረገው። አቡበክር ድምፁን ከፍ አድርጎ ቁርአን በማንበብ ምክንያት ከቁረይሾች ጋር ዳግም ጸብ ጀመረ። መርሀባ አሕባቢ። ስትረሲ በቃ ልማት ነው። ጀዛኩም ላሁ ኸይረን። ቀጣይ ቪዲዮ እንሻላ እንገናኛለን።